መባቸው ካልፈለገች መተው ትችላለች። እንደዛ የሚባለው ነው። እንደምትወጣው አውሪ አንተ ህዝብ ግን ሰላም መፍጠር አትፈልግም። እኔ እንዳንተ አይነት ህዝብ አይቻላቅም። በቃ ጸብ ስትወድ ነገር ስትወድ አንዳንድ ጊዜ እስኪ ሰላም ፈልግ፣ ሰላም መፍጠር ሞክሩ። ማያ እኔ ሰላም አይፈጥሩም። የወፈርኩበት ምክንያት ስድብ ስላቆረጥኩ ከማንም ጋር መሰዳደው ስለተውኩት፣ ላምባናስኪ እየተማርኩ። አይ የሰው ልጅ እዚህ ጋር ጤነኛ ሲሆን ጤነኛ ካልሆኑ ከዛ ደግሞ ሰው ጤነኛ እንዲሆን ሲጠብቁ በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ሰው እዚህ ጋር ሰላማዊ ሰው ሲሆን ሰላምቸው በሰላም ማይፈልጉ ሰዎች ናቸው። እኔ ግርምን የሚማረ በቃ ተውኝ ለሰላምእንትናን በቃ ፀቤ የነበረው ከጓያው ጋ ነው። በቃኝ ብሎ ስም ወጥቷል። ሶኬ አሁን የቀረኝ ማን ነው? ሶሪ ሎዛ ስላለች ስማላል ነገሯችን ግን ያችን ሴትዮ አለኝ። እሷ ቀርተኛለች። እሷን በዚህ ስነስርአት አድርጌ ይሄድባታለሁ።

እንትን እኔ እኮ ግሎቭ እንዳይዙ እና ጌሜ ላይ እንዳይሰጡኝ እኮ ነው። እንትን እንዳያሸንፉን ፈልቼ እኮ ጌም ማየት ተጫወት ያለው። ኦኬ፣ ለወሬም እኔ እንትን የለኝም፣ ጊፍተር የለኝም። ስለማለት ጊፍተር የሚጠለኝ ነው እንጂ ቴን ጋይ ሴፉ ፉክክር አይደለም። እኔ እሱ አሸነፈ፣ እኔ አሸነፍኩ፣ አይ ዶን ኬር ወሬ እያወራ ነው። እኔ ነበር ላይ ኬታ ላይ በረከት ነው ከላይ ነው የወረድልኝ፣ እንደ በረከት ትናንትና ህም ሲጫወት ነበር። እባክህ እዚህ ገብቼ ማለም እ የምሬ ነው። ከሆነ ሰው ጋር ገብቼ ስንቴ አራቴ ነው ምናምን አሸነፍኩት። ከዛ የሆነ ልጅ ገብቶ እየተጫወተ ውጣ ውጣ ብላ አስወጡት። ደና እየተጫወትም ማለት ሰው ሆኗን። ፍላወር ጋይስ አስራ ስምንት ሰው ሁላችሁም አንዳንድ አንዳንድ ፍላወር ጋይስ። ልጅ እኮ አይነ ደረቀ ወገን

ጀመረ ሲሄደት ደፍተራ ምናምን አሁን አሁን አለ። መች መች እንደምታረግ አይ ስዌር እኔ ጌም ሲጫወቱ ይሄን አበባ የአንድ ግላብ እንዴት እንደሚባረሱ አላውቅም። ሌትስ ጎ ጋይስ አሁን እንዴ የምር

እዛ ጫወች ሰው ላይ አክቲቭ ታደርገዋለች። ይቅርብኝ፣ ገንዘብ እዚህ ጋር ምን ያደርግልኛል? የቲክታክ ገንዘብ አለቅም ቁጭ ብዬ አባቴ። መናቅ ነው የሚመጣው። ከማን ዝም ብለሽ የግባ ስትጫወት መናናቅ ነው። ማን ያሸንፋል? እዛ ያለች ነው እኔ ለመጫወት አይደለም የገባው ጋይስ። እኔ ቅድም ቤትሽን ዘግተሽ በዚህ ነው ስላሌ ነው። ከጃን ጋር ሲጫወት አሌክስ ያሸንፋል ብዬ አስባለሁ፣ ግን አይታወቅም። የእድል ጉዳይ ነው እኮ የእድል ጉዳይ ነው፣ ጌም እኮ ግን እኔ ሙሉ ጌም ቁጭ ብዬ አይቼ አላውቅም። እስኪ ነገ ነው ሙሉ ጌማችን ቁጭ ብዬ ማየው። እንደ መተሽታ ከትሰቅ ያለሽ ወደ ላይ ታብታብ አድርጎ ሼር አድርጎ ትያለሽ። እንደ የወንድምሽ ጌም ላይ ያልመጣሽ ጌም ላይ ገብቼ ቁጭ ብለን ወይስ ከስር ቁጭ ብዬ ነው ታብታብ አድርጎ ምለው ገብተሽ ቁጭ ትያለሽ። እስከ ጌሙ እምትጀምር ታብታብ አድርጎ ሼር አድርጎ

ወይል ጻፍለት እንደ እንትን አቦ እናታችሁ ሂዱ። ዘረኝነት ይውጣልሽ ምናምን። ሰዎች ታውኝ እስኪ እኔ ብሽቆሽ ናቸው። እናንተ ሰዎች ይህ ዘራችሁ ነው ይዛችሁ ገደል ግቦሾች። ስማ ዶክተር የሰደበን በጎች ያለን ሁላችንም ተሰብስበን የቀጠሮ ጊዜ መንጭታለን። ምን ይመስላችኋል? ቆይ ስብስብ ባደርጋችኋለሁ። እናንተና አንቺ ጅጅክያ ሮማን ቤታ አምጪልኝ። ምንድን ነው ሮማን ያለች በምገባው ከአያቴ ጋር እንኳን አልገባን። ትልቅ ሰው አከብራለሁ ያ ብለሽ ነው ፎከስ ኦን ዩር ጌም ደብተር አህብ ቢግ ጌም ብሮ፣ እንግሊዝኛ የምትሰማ ከሆነማት ነገ ቢግ ጌም አለኝ እንዳቀር ብሮ፣ ሁላችንም እዚያ ናችሁ ግን ቢግ ጌም አለኝ ነገር ማንም ሰው እንዳይቀር ቤት አስገባት። ቤቷም ምን ነው?

አስር አበባ ነው ግን ጋይስ፣ አስር አበባ ቶሎ ቶሎ ብላችሁ አለፈ። እኛም ብሎ ነው የምንጫወተው። ነገ እንደዚህ ነው የምንጫወተው። አሬ የእኔ ጎማ ሲሪየስ ነው። አሁን እኮ እንድናወራ ብለን ነው የገባነው፣ ልንጫወት አይደለም። ያለ በሽታ በሻታ ነው። በሻል አንዳንደኛቸ አማርኛችን ስትል ነገ ጋይስ በኢትዮጵያ አስር ሰዓት ነው የሚጀመረው፣ ግን ዘጠኝ ሰዓት ነው። ኦኬ ምን ሆኖ ነው አራት ሰዓት ነው የሚጀምረው ከምሽቱ፣ ግን ሶስት ሰዓት ነው። በኢሮፕ ደግሞ ዘጠኝ ሰዓት ነው የሚጀመረው፣ ስምንት ሰዓት ነው። ነገ ነገ ማታ ማለት ነው። ማንም ሰው እንዳይቀርም ይሄ አድናቆት ምጽፉን እዚህ ጋር ጌም እየተጫወትኳል እንደ ጊፍት አሰጡም አድናቆት ምን ያደርግልኛል? ኦኬ ጌም ተጫወቻለሽ፣ ከቤታ ጋር ትችያለሽ። ምን ማለት ነው ትችያለሽ? ለምን ምን ያንሰኛል? አይደለም፣ ትፈካክሪያታለሽ። አንቺ ጌም ተጫወትሽ፣ አታግኝ ኤክስፐሪንስ የጌም የለሽም። ም አላቅም እንደሚባል ራሱ ምን እንደሚባል ራሱ አላቅም። አስር አበባ ስጡኝ አንድ ምናምን ምኑ ጋር እንደሚባል ራሱ አላቅም። ታይሚንግ አላቅም ምናምን ገብቼ ቁጭ ነው ምለው ጥጥ ብዬ የምቀመጥ ከሆነ ምን እችላለሁ ብለ ነው። በዛ ላይ ቲፎዞ መሰብሰብ አለብኝ ሁለት ኮመንቱ እንዴት ነው የሚዘጋው? በእናትህ በእኔ በኩል ጌም እየተጫወት ኮመንቱን ልዘጋው ነው። እኮ ነው የሚያስጠሉት ሰው አንዳንዶቹ ቀፋፊዎች እንድሳድብ ሊያረጉ ነው ኮሜንት በፈጣሪ ስማሩ ነው ኮሜንት እንዴት ነበር የሚዘጋ ቆይ ወይም ላይ ስለሆነ ኮሜንቱን አላውቅም እንዴት እንደሚዘጋ እኔም ለራሱ አላውቅም ኦኬ እዚህ ሶስት ነጠብጣብ አላ ከአጠገብሽ እታች እሱን እየነካው ነው ግን ሊመጣልኝ አልቻልም ሴቲንግ የሚል አላ ቆይ እሱን ስትነቂም ሰላሜን አላገኝም። ሰላሜን አላገኝም። እንደ ስንት ጊዜ ሌላ ክላት እችን ልጅ በፈጣሪ ስም ኖ፣ በቃ ግንስ እንደ ከዚህ በላይ ነው አንድ ጊ አሁን ለነገ ተዘጋጅና፣ አሁን ሪላክስ አድርገህ ተኛ እና ነገ ግባ። መውጣት አለብኝ። አሁን ትውጫለሽ? ትቆያለሽ? ኧረ እኔ እወጣለሁ። አንተን እኮ ስላየሁ ነው የገባሁት እንጂ ቪያን